ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ ፈጣሪ ይመስገን ብያለሁ የኔ ውድ ቤተሰቦች። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ በኤሉ መጥቻለሁ ማለት ነው። እውነት ለመናገር በጣም ደስ ብሎኛል። ለቤተሰቡ ማለት ነው። እንግዲህ የሰው ደስታ የሚያስደስታቸው ብቻ እንግዲህ በላይ ቃሳይ ለማለት ፈልጋለሁ። የምሬ ነው የምላቸው ያው በእነሱ ለመስራት ፈልጋለሁ ግን አይመቸኝ፣ ለምን እንደሆነ አላውቅም። ስለዚህ ኤሉዬ የኔ ውድ ማለት ነው እንኳን ደስ ያለሽ፣ እንኳን ለዚህ ቀን አበቃሽ። አንቺ የተጎዳሽ ልጅ ነሽ። እውነት ለመናገር ለዚህ ክብር ስለ አበቃሽ፣ ደስ ብሎኛል። ለሁላችንም ያንቺን ደስታ ነው የምንፈልገው። የምሬ ነው። ዛሬ ወደ ቆም ናገር ስለገባሽ ደስ ብሎኛል ማለት ነው። ኤሉዬ የኔ ውድ፣ እኔ እንጃ ቃላት የለኝም። ቤተሰብ ማለት ነው እና የሰው ደስታ የሚያስደስታቸው እስኪ በላይ አሳዩኝ። የኤሉ ደስታ የሚያስደስታቸው ማለት ነው እና ኤሉ በጣም የተጎዳች ልጅ ናት። ከበፊቱ ስንት ው ተቃላቸው አይደል እንግዲህ ፈጣሪ ደግሞ አልጣላትም። ይህ መልካም ጓደኛ ሰጥቷት፣ እንግዲህ ወደ ቁም ነገር ገብታለች። ፕሮሚስ አድርጎለታል ፍቅረኛው ማለት ነው። በጣም ደስ የሚለው እውነት ለመናገር ያን ቀን የቀለበት እያደረገለት ቀን ቪዲዮ ሳልሰራ አለፍኩ ማለት ነው። ልሰራ ብዬ አሰብኩ፣ በቃ ምንም አልተመቸኝ እውነት ለመናገር። የእነሱን ቪዲዮ አያለው፣ ግን ምንም በቃ ቪዲዮ ለመሰራት አልተመቸኝም ነበረ። ዛሬ ኤሉዬ የኔ ጣምበላል ማለት ነው። እንኳን ደስ አለሽ። እንግዲህ እንደምታዩት እንግዲህ ልዩ ጊዜ እንዳሳለፉ ተስፋ አደርጋለሁ። እውነት ኤሉ ደስተኛ ሆኗ በዚህ ሁኔታ ስላየኋት በጣም ደስ ብሎኛል፣ እውነት ለመናገር ማለት ነው። እና ኤሉ በጣም የተጎዳች ልጅ ናት፣ የምሬ ነው እምላችሁ። እንግዲህ ዛሬ ወደ ቁም ነገር ገብታለች። በቅርብ ደግሞ ተጋብታችሁ የእናንተን ሰርግ ለማየት ያበቃል ይሄ ደስታ። ያንቺ ደስታ የውላሸውን ደስታ ነው። ይህን ደስታ ማየቴ በጣም ደስ ብሎኛል እውነት ለመናገር እና ሄሉ የኔ ውድ እንኳን ደስ አለሽ። እንግዲህ እንደምታዩት ሄሉና ህያብ እንግዲህ አንድ ላይ ነው ያደረው። እንደምታዩት እንግዲህ ደስ ይላል ብቻ ደስ ይላል ደስ ይላል። ኤሉዬ ይመጭሽ አንቺ ብቻ ይመጭሽ። ፈጣሪ መጨረሻችሁን ፈጣሪ ያሳምሪላችሁ ማለት ነው። ፍቅራችሁን ያብዛላችሁ፣ መልካም ምኞቴ ነው። እውነት ለመናገር እንግዲህ ሰው ደስታ የሚያስደስታችሁ ይህን ቪዲዮ ከተመቻችሁ ላይክ አድርጎ ለማለት ፈልጋለሁ። ኤልዬ በድጋሚ እንኳን ደስ አለሽ። ደስታሽ ደስታዬን የኔ ውድ ማለት ነው። ከዚህ በለጠ ተደሰት ይልኝ የምሬ ነው የምላችሁ ቤተሰብ፣ እንግዲህ ደስ ብሎኛል። በድጋሚ ደግሞ በቅርብ ሰርጋችሁን እንጠብቃለን ማለት ነው የኔ ውዶች። እና ሶስተኛ ሰው አያስፈልጉም በማላቸው አታስገቡ። እንግዲህ በዚሁ ቀጥሉበት፣ ፈጣሪ እያሳምርላችሁ መጨረሻችሁ። ደስ ብሎኛል፣ እውነት ለመናገር ይህን ቀን ማየት ደስ ብሎኛል። ይመችሽ የኔ ቆንጆ ማለት ነው። ሁሌ ደስተኛ ወኝልን። መልካም ምኞቴ ነው እንግዲህ። በእነሱ ቪዲዮ ሰርቻ አላገም ግን ቪዲዮ አያለሁ ቤተሰብ። ስለዚህ ዛሬ ደስ ስላለኝ ነው፣ ባለፈው ባልሰራው ዛሬ ደስ ስላለኝ መጥቻለሁ ማለት ነው። እስኪ አሳዩን በላይክ።